ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትና እለት ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተወያይተዋል ውይይቱ ጠቅላይ ሚኒስትር ዶክተር አብይ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጓቸው ውይይቶች አካል ሲሆን የንግዱን ዘርፍ በሚመለከቱ ጉዳዮች ላይ መክረዋል ውይይቱ በፌዴራል ደረጃ ከመደረጉ በፊት በዞን በክልል ና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ሲሆን የሚመለከታቸው የስራ ኃላፊዎች በተገኙበት ተወያዮች ለመንግስት የዘርፍ እቅዶች ግብዓት እንዲሰጡ ተደርጓል በአትሌቶች ላይ የሚደርሰውን ጥቃት ለመከላከል የአትሌቶቹን ለንተናዊ ጥበቃ ፖሊሲ በኢትዮጵያ እንዲተገበር የኢትዮጵያ አትሌቲክስ ፌዴሬሽን እየሰራው ነው አለ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን በሰጡት መግለጫ አትሌት ገለቴ ቡርቃ በመገናኛ ብዙሃን የገጠማትን ችግር መናገሯን አንስተው ለሀገራቸው ዋጋ የከፈሉና አሁን ችግር ውስጥ ያሉ አትሌቶች ቁጥር በርካታ ናቸው። የአለም አቀፉ አትሌቲክስ የአትሌቶችን ጥበቃ የሚደነግጉ ህጎች ከ2023 ጀምሮ ተግባራዊ እንዲሆኑ ውሳኔ ማሳለፉንም ወቁ ብለዋል። በመሆኑም የአትሌቶቹን ለንተናዊ ጥበቃ ፖሊሲ በኢትዮጵያ እንዲተገበር እየተ እየተሰራ ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር በዘንድሮ የክረምት በጎ ፈቃድ አገልግሎት ከ23 ሚሊዮን በላይ ዜጎች ይሳተፋሉ አለ። የክረምት በጎ ፈቃድ አገልግሎቱ 14 መርሃ ግብሮች እንዳሉት በሚኒስቴሩ የወጣቶች ብሔራዊና የበጎ ፈቃድ አገልግሎት ማስፋፊያ መሪ ስራ አስፈጻሚ አብይ ኃይለ መለኮ ተወቁ ብለዋል። የዳበረ የመደጋገፍ እሴትን ለማሳደግ የክረምት በጎ ፈቃድ አገልግሎት የላቀ ሚና እንዳለውም ነግረውናል። የበጎ ፈቃድ አገልግሎት ተሳትፎን በማሳደግ አሰራሩን መዋቅራዊ ለማድረግም እየተሰራ ነው።